በዛች አርገ ውስጡ ያን ከዚህ ደግሞ በዚች ውጭ ያልሄድን በቃ ፎክክያው እንጨት የትን ኋይቱን ያመጡልኛል። እኔ ቀስ ያው የወረድኩኝ እየተንከባለልኩ ያው ልጅለት ነበሩና አንድ ሁለት ሶስት መምተኛ ሆኑ። ብትንትናሉ አመማቸው ሲማሩ ነበር። አስተማሪ ሞክረው በቃ አንዱ አብሮ የመቶ ከዚህ አብሮ አድጎ አሁን ዝም ብሎ ወጥቶ ቀረ። ዝም ብሎ አመም ጭንቅላቱ ዞር አይሰማም። ይች አሁን ያሉባት የመቃብር ቤት ነው ቤት ነው መቃብር የድሮ መቃብር ነው አሉ። ግን ብዙ ዘመን ተቀምጭበታሉ። እንግዲህ አስራ አንድ ዓመት የሆኑ ሞልቷል። ሆኑ እኛ ትንሽ ነገርና አግዘት ብለን የመጣን ማይ አሁን ሳይወት ምኝታ ፍርናሽም የለዎት የሚለበስም የለም። ስለዚህ ልጆች እዚህ ያሉ ተማሪዎች እንዲገዙልዎት እኛ ትንሽ ነገር አግዘን ወትንድ ብለን የመጣን አገራቸው እዚህ አይደለም አይደለም ሌላ ቦታ ነው ሩቅ ነው ነውእ እናቶች እዚህ ቤተሰብ ያላቸው ሆኖ አሁን እንደዚህ እንደርሰው ያሉትን እናት እየዞርን እንጠይቃለን። እና እንጠይቁት መተ ነው ያኖርልኝ። አሜን። እግዚአብሔር ይስጥልኝ። አሜን። ያኖርልኝ። ዋጋቸውን ይክፈለው መድህ አሜን። ሁለታቸውን ይክፈልልህ። አሜን። እንዲሁ ከሰዎች መልእክት እናመጣለን፣ እና መልእክት አድርሱ እንባላለን። እና ለእርስዎም አንድ ወንድሜ በኪዳ ንብረት ስም ብሎ ይችን አስራ ሁለት ሺህ ብር ልኮልዎታል። ይችን ይዘ ይመርቁልልን። ያኖርልን፣ ያኖርልን፣ ከክፉ ነገር ይጠብቅልን፣ ይሰጉርልን። እድሜያቸውን ረጅም ያርግልኝ፣ ይጠብቅልኝ። እግዚአብሔር እድሜያቸውን ረጅም ያርግልኝ። አሜን። ቀባሪያችን ሆኑ። እግዚአብሔር እንዲያው ጊዜያችን የሁላችንም ያሳምረው። እናንተንም ያኖሩልን እንድትቀብሩንን፣ ተጓሮቻችን ልጆቻችን ያኖርልን። እግዚአብሔር ውለታችሁን ይመልስልን፣ ዋጋችሁን ይስጥልን። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ፣ ያሰንብትልን፣ እድሜያችሁን ረጅም ያርግልን። በአንድ ወርቅ ይጻፍልን፣ እግዚአብሔር በአንድ ወርቅ ይጻፍልን። እግዚአብሔር ይስጥልኝ፣ ያሰንብትልን፣ ያሰንብትልን። ድካማችሁን እሱ ይቁጠርልን፣ አያጣፋብን። መቤት ይተጠብቅልን እግዚአብሔር ይስጥልን።